ስ ዮሴፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩራትና ወንድሟችን ትግታላቅ ዘማሪያን እንግዲህ አ በዚህ ቅዱስ ስፍራ ላይ ነው።

ሕይወታችን፣ ጤናችን ይቺ በጉረሯችን ላይ ያለች እስትንፋስ ካለች ድረስ በዝማሬ ለእሱ ምስጋና እናቀርባለን። በዚህ የምትውልጆቻችን ያለ ነው። ማን ማረቀን? ማን ረዳን? ለዚች ዓመት ማን አደረሰን? ደግሞም የሚመጣው አመት ማን ያደርሰናል? አመሰግነው ስሙን እንድንጠራ እንድንዘምርለት የፈቀደልን የአባቶቻችን አምላክ የሆነ ባህሪ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሌሎች አካደሞ በጭፈራ ቤት ሲያመሹ እኛን ለክብሩ ለይቶ በዚህ በቅዱስና አደባባይ ከቅዱሳኑ ጋር እንድናመሰግነው የፈቀደልንን አምላካችንን በድጋሚ አመስግነናት። እውነት እጅግ በጣም ደስ የሚል ምሽት ነበር። በዘማሪያው አገልግሎት ያገለገሉንም እጅ ከምንወደው ከምናከብረው ከሊቀ መዘምራን ቴዎድሮስ ዮሴፍ ጀምሮ ሁሉንም ዘማሪያን እግዚአብሔር አምላክ ቃል ያሰማልን። አይሰማም በሎ እጂ ያሰማልን በሎ። በድምፃቸው እስቲ በሉ ቢገቡት። በቃ ይሄ ነው የአገልጋይ ደሞዙ፣ ይሄ ነው እሺ። ሁላችንንም ለዘመረ አንድ በት ሁሉ እግዚአብሔር አምላክ አጥንትን የሚያለመልን የመላእክትን ዝማሬ ያሰማልን። አሁን ደግሞ ለእናንተ አሜን በለው ያሰማልን ያሰማልን አንድ ነገር ቃል ገቡልን። እስቲ ሁላችሁም እጃችሁን አውጡ። ያላወጣ ይታየኛል። እኔ ባላየው ማን ያየዋል? ማን ያየዋል? ሁላችንም ልብስ ያልቀየርን ካለን ልብስ ቀይረን ልብስ የቀየረን ካለን ደግሞ በዚሁ ወደ ማይሌቱ እንድንገባ አደራ እንላለን። እሺ ትስማማላችሁ? ትስማማላችሁ? ምን ነው ድምፃችሁ ቀነሰ? ትስማማላችሁ? እሺ እግዚአብሔርን አመስግኑ። ማጨብጨብ መቅረት የለም። እሺ የሐሙሱን ጉባኤ እንዳትረሱ። ሁልጊዜ ሐሙስን እንዲህ በአማረ መልኩ ሐሙስን በአየር ጤና ኪዳነ ምሕረት ብለን ልዩ ጉባኤ እናዘጋጃለን። ማክሰኞና ቅዳሜ ደግሞ ተከታታይ ቅዳሜ ቅዳሜ የአዲስ ኪዳን ትርጓሜ በደብራችን ይደረጋል። በዚሁ በአውደ ምሕረት ላይ ትርጓሜው ይሰጣል። ብዙ ሰዎች መጥተው እየተማሩ ነው። ሰዎች መታችሁ እንድትማሩ መልእክት እናስተላልፋለን። ሌላው ደግሞ ማክሰኞ ስርዓተ ቤተ ክርስቲያን በተመለከተ ሰፊ ስለ ስርዓተ ቤተ ክርስቲያን ብዙዎች እውቀት ይጎልናልና በሰፊ ትንታኔ የሚሰጥበት ልዩ የትምህርት መርሃ ግብር አለ። እሱንም እንዳትቀሩ እንዲሁም ደግሞ የፊታችን የፊታችን ሐሙስ ነች። የፊታችን ሐሙስ እናታችን ቅድስት ኪዳነ ምሕረት ነች። በዛም ቀን ልዩ ጉባኤ ተዘጋጅቷል። ሁሉንም ቀን እንዳትቀሩ አደራ እንላለን። እንደቆምን ወደ ጸሎቱ እንሄዳለን። ጸሎቱን የሚያደርጉልን ክቡር ሊቀ ወንጌል ቀሲስ የተባረክ ናቸው። ወደ እርሳቸው እንዲ ከዛ በፊት ግን ይሄ የዝማሬ መርሃ ግብራችን የዛሬ አመትም እንደዚሁ የሚቀጥል ይሆናል። አስታዋሽ ያስፈልግንም በዚህ መልኩ እንዳማረብን እንገኛለን። እግዚአብሔር አምላካችን ለቀጣዩ ቀን ለጸሎቱላችን መስ አቤቱ ሰራዊት አምላክ አምላካችን እግዚአብሔር ሆይ ይችን ሰዓት ባርከ ቀድሰ ስለሰጠን እናመሰግናለን። ሰዓተ ማልቱን የባረክ አምላክ ሰዓተ ሌሊቱን ትባረክልን ዘንድ ለዚህች ታላቀን የትንሣኤ ብርሃን እንድናይ ስለፈቀርክልን በላይ በሰማይ በመላእክት በታች በደቂቃ አዳም ያመሰገንሆን ቅዱስ ዘላለማዊ

ሰይቱ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ህፃን ጠፍታለች። እናቷ እዚህ መድረክ ላይ እያለቀሰች ስለሆነ ህፃን በመካከላችሁ ያገኛችሁ ሰዎች እባካችሁ ወደ መድረኩ ይዛችሁልን እንድትመጡ በታላቅ ትህትና እናሳስባለን። ልጆች በመላው ዓለም የምትገኙ የተወደዳችሁ የተዋሕዶ ልጆች እንደምን ያላችሁ? እንደምን ቆያችሁ? እንኳን ለዚች ተናፋቂና ልዩ ቀን በሰላም በጤና በያላችሁበት አደረሳችሁ አደረሰን። እንግዲህ ሁላችንም በጉጉት የምንናፍቃት የምንጠብቃት የምን ጠብቃት ቀን ደርሳ ዛሬ ሁላችንም እንደምትመለከቱት እጅግ ደስ በሚል ሁኔታ ዋዜማውን ስናከብር ቆይተናል ማለት ነው። አሁን ደግሞ በቀጥታ ወደ ቤተ መቅደሱ አገልግሎት የምንሄድ ይሆናል ማለት ነው። ስለዚህ ሁላችሁም አብራችሁን ስለነበራችሁ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እናመሰግናለን። ላይክ ሼር ማድረግ ሁላችሁም ላይክ ሼር ማድረግ አትርሱ። ያው ብዙ ሰው አለ፣ ግን ላይክ ሼር የሚያደርግ ሰው በጣም ጥቂት ነው እና በተቻለ አቅም መንፈሳዊ አገልግሎት ስለሆነ ብዙ ሰው ጋር ቢደርስ እኛም እንጠቀማለን ሌሎችንም እንጠቅማለን። እና ሳሰለችው በቅንነት ሁላችሁም ላይክ ሼር አድርጉ። እንግዲህ ሁላችሁንም በያላችሁበት እንኳን አደረሳችሁ አደረሰን። አሁን በቀጥታ ወደ ቤተ መቅደሱ አገልግሎት የምንሄዱ ይሆናል ማለት ነው። ሁላችሁም ታግሳችሁ አገልግሎቱን እንድትገለገሉ ማለት ነው። አሁን ማህሌቱ ይጀምራል። በመቀጠል ደግሞ ስርዓተ ቅዳሴው ተደርጎ ጌታ ተነስቷል፣ ብለን ሁላችንም ዘምረን ቡራቄ ተቀብለን ምንለያይ ይሆናል ማለት ነው። ስለዚህ ሁላችሁም ላይክ ሼር እያደረጋችሁ ብዙዎች ጋር እንዲደርስ አድርጉልን። እግዚአብሔር ያክብርልን፣ እግዚአብሔር ስጥልን። እናመሰግናለን። መልካም ቆይታ ይሁንላችሁ። ወጣቶች ወደ ሆኑ ወደ መቀመጫው እንድታስገቡልን በታላቅ ትትናንተ ይቃለን። ወጣቶች ባካቸው ወኖሮ እጅግ በጣም ብዙ ነው እና እየተከፋፈልን ወደ መቀመጫው ልታስከቡልን በድጋሚ በታላቅ ትህትና እናንተ ጠይቃለን። ከኋላ ያላችሁ ወጣቶች ወደፊት መለስ በድጋሚ የተወደዳቸው የልዛዊ ቤተሰቦች ሁላችሁም እንዳልናችሁ። አሁን በቀጥታ ወደ ቤተ መቅደሱ አገልግሎት ነው የምንሄደው ማለት ነው። ከትንሽ ቆይታ በኋላ ከመንበረ ጸባዖት ከአራት ኪሎ ማለት ነው ቅድስት ሥላሴ ካቴድራል ብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስ ፓትሪያርካችን ይገኛሉ። ስለዚህ እሳቸው ይባርኩናል። ይህኛውን ስርጭት እዚህ ላይ እናቋርጣለን ማለት ነው። ታዲያ ስትወጡ ሁላችሁም ኦልሞስት አሁን 2800 ሰው ይታየናል። ወደ 3 ሺ ምናምን ሰው ነበረ ላይክ ያደረገው አንድ ሰው እንኳን አልሞላምና ሁላችሁም መንፈሳዊ አገልግሎት ነው፣ ሌሎች ህዝብ ወንድሞቻችን ጋር እንዲደርስ ነው። ሌላ ነገር አይደለም። እኛም ደግሞ